ከስማ ውሉ መንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆን በወሉ መንፈስ ቅዱስ ስም መጋቢት ስድስት በዚች ቀን በእስላሞች ዘመን መንግስት ዲዮስቆሮስ በሰማዕትነት አረፈ ይህም ቅዱስ በእስክንድርያ ሰዎች ወገን ነው በማግባባት በመግፋፋት ከክርስቲያኖች አውጥተው ወደ እስልምና አስገቡት በእምነታቸውም ጥቂት ጊዜ ኖረ በምፊውም በሚባል ሀገር ለአንድ ክርስቲያኔ ሰው የተዳረቻ እንዴት የተነበረችው ወንድሟ የክብር ባለቤት የጌታ ኢየሱስ ክርስቶስ ሃይማኖት እንደተወ በሰማ ጊዜ ታላቅ ሀዘን አዘነች። ከዚያ በኋላ እንዲህ ብላ ወደ እርሱ መልእክትን ላቀች። ክብር ባለ ቤት ክርስቶስን አንተ እንደ ካድከው ከምን ሰማ፣ በክርስትና ሳለህ የሞትህ ህሞትህ መርዶ ቢመጣልኝ ወድ ነበር። ከዚህ ከቅዱሳን መጽሐፍ ጠቅሳ ጠቅሳ ጻፈችለት በደብዳቤው በፍጻሜም እንዲህ ብላ ጻፈች፣ ከዛሬ ጀምሮ ወደ ክርስትና ካልተመለስ ይቺ ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች ወከቶ ፊትህንም እንዳታሳየ መልእክትም ቢሆን አትላክልኝ። የቱም የመልክት ደብዳቤ ባነበበ ጊዜ መሬድ እምባን አለቀሰ፣ ተጸጸተ፣ ፊቱን ጸፋ፣ ጽሙንም ነጨ። ተነስቶ ወገቡን ታጠቀ፣ ረጅም ጾለትም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት ማተበ። ከቤቱ ወጥቶ በእስክንድርያ ከተማ ውስጥ ተመላለሰ። እስላሞችም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆኑ ነገር ጠየቀው። እርሱም ክርስቲያንና የሌላ ሌላ ምንም ምንም አላውቅም ብሎ መለሰ። መኮንኑም ደግሞ የክርስቲያን ሃይማኖት ክንትተ ወደ እምነት ገብተህ አልነበርም ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ፣ በወልድ የማያምን ሕይወትን አያየም፣ የእግዚአብሔር ቁጣው መቅሰፍት በላይ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ አምናለሁ። ይህም ትውልዴ በክርስቲያን ነው። አሁንም በክርስትናዬ እሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክር ካልተመለስክ እኔ ፀና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚያ በኋላ ታላቅ ግርፋትን ገርፎ አስረው በእስር ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሀሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱ ያው በምታደርግ ከክርስቶስ ሃይማኖት በቀር በሌላ አልሞትም ብሎ መለሰ። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማ ውጪ ታላቅ ጉድጓድ ቆፈሩለት፣ እንጨትንም መልተው አነደዱ። በነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ ብዙ ገርፈው ሥጋውን በሰይፍ ሰነጠቁ፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር ሰጥቶ በመንግስተ ሰማያት የሰማዕትነት አክሊል ተቀበለ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። በዚች ዕለት ታማኝ የሆነ ኤጲስቆጶስ የቅዱስ ቴዎዶስ ዮስ የረፍቱ መታሰቢያ ነው። የዚህም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆቆስ ገዢ ዩሊዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖታት ዕጣን እንዲያጥን መስዋዕትንም እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስም እኔ በያው እግዚአብሔር ልጅ በጌታ በኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ስጋውን ሁሉ ሰነጠቀው። አውርዶም በእሳት ባጋሎት በብረት አልጋ ላይ አስተኛው። የታችንም ከዚህ ስቃይ ጠብቆ አዳነው። ከዚያ በኋላ እጆችና እግሮቹን በረጃጅም ችንካሮች ቸንክረው እስከ ሆን ቤት ጎትተው በዚያ ጣሎት እግዚአብሔር ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቆ ጻድቁ ቁስጥንጥኖስን እስከነገሠ ድረስ በሆነ ቤት ኖረ። ቁስጥንጥኖስም የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታ ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ አገሩ ተመልሶ በጳጳስናው ሹመት ላይ ሆኖ መምናንም በበጎ አመራ እየመራ ኖረ። እድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከት ከእኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን በበራ የሚኖር እንጦንስና አርከሌድስ ጻድቁ ዘሩፋኤልም አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባካ ገቡት። ሊቀዳይቱን አነስተኛ ባንድ ተቀበልክ።

የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ለዘላለሙ አሜን።